በኤዥያ ክፍለ ሀገር የምትገኘው ሰሜን ኮሪያ ዓለምን ቀልብ መሳብ ከጀመረ ሲሰንበትበት ብላለች። ዛሬ በግሰት ዩቲዩብ ቻናል ዓለምን የሚያስደንቁ የሰሜን ኮሪያ ድርጊቶች ውስጥ የተወሰኑትን እናያለን። እስከ ቪዲዮ ፍጻሜ አብራችን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራም። እንዲሁም በቀጣይ እንደሚያስገርም ቪዲዮ ስለቅ መልክት እንደርሳችሁ ሰብስክራይብ አርጋችሁ ደወል ምልክቷን ተጫኗት። ደቡብ ኮሪያ እና ሰሜን ኮሪያ በሚያደርጉት ድብቅ ጦርነት ኪም ጆንጉን እያሸንፉ ነው። ደቡብና ሰሜን ኮሪያ የሚለየው አጥር የኤሌክትሪክ ገመድ አለው። ይህን አጥር የሚጠብቁ በመቶች የሚቆጠሩ ወታደሮች ተደርድረዋል። በየመሃሉ ቅጠላማ የወታደር ልብስ ቀለም የተቀቡ ግዙፍ የደማቅ ማጉያዎች ተሰቅለዋል። አንደኛው ድምፅ ማጉያ የደቡብ ኮሪያ ሙዚቃ ይለቃል። ሙዚቃው ቅን ያዘል ነው። ወደ ውጭ ስንጓዝ ጉልበት እናገኛለን ይላል። ሰሜን ኮሪያን ከሀገራቸው መውጣት አለመቻላቸውን በሾርኔ ለመንከት የተከፈተ ሙዚቃ ነው። ከሰሜን ኮሪያ ድምፅ ማጉያም ወታደራዊ ፕሮፓጋንዳ የሚነዛ ሙዚቃ ይሰማል። ምንም እንኳ ደቡብ ኮሪያ እና ሰሜን ኮሪያ ጥይት ባይተኳኩስም አሁንም ጦርነት ላይ ናቸው። ይህ ጦርነት የመረጃ ጦርነት ነው። ደቡብ ኮሪያ ወደ ሰሜን መረጃ ተሾልካለች። የሰሜን ኮሪያው ኪም ጆንግ ኡን ደግሞ ይህ የመረጃ ፍሰት ለመግታት ተግቶ ይሰራሉ። ህዝባቸው ከውጭ ይመጣ መረጃ እንዲሰማ አይሹም። ሰሜን ኮሪያ ኢንተርኔት ዘልቃ ያልገባበት የዓለማችን ብቸኛው ሀገር ናት ማለት ከባድ አይደለም። ሁሉም የቴሌቪዥን እና የሬዲዮ ጣቢያዎች እንዲሁም ጋዜጠኞች የመንግስት ናቸው ይህ የሆነበት ምክንያት የኪም ቤተሰብ ታሪክ አፈታሪክ መሆኑ ነው ለህዝባቸው የሚነግሩት አብዛኛው ነገር ሀሰት ነው ይላሉ ማርቲን ዊሊያምስ ማርቲን መቀመጫውን ዋሽንግተን ያደረገው ስቲምስ ማዕከል ነባር አባል ናቸው በሰሜን ኮሪያ ቴክኖሎጂ እና መረጃ ፍሰት ጥናት ላይ የረጅም ጊዜ ልምድ አላቸው ደቡብ ኮሪያ እንዲህ የምታስበው መንግስት የሚነዛው አሰት ህዝቡ እንዲያውቀው ማድረግ ከተቻለ የሰሜን ኮሪያ አገዛዝ ይፈርሳል። የድምፅ ማጉያዎች የደቡብ ኮሪያ መንግስት ከሚጠቀምባቸው መሰሮች መካከል ናቸው። ጥቂት የሚባሉ የሬዲዮ ጣቢያዎች እና ለትርፍ ያልተቋቋሙ ድርጅቶች በድብቅ ጨለማ ወደ ሰሜን ኮሪያ መረጃ ያስተላልፋሉ። ሰሜን ኮሪያን ይህ መረጃ መስማት የሚችሉት ከብርሃንና ከመንግስት ጆሮ ተደብቀው ነው። በሺዎች የሚቆጠሩ ዩኤስቢ እና ማይክሮ ኤስዲ የተባሉ የመረጃ ቋቶች ፍላሽ ዲስኮች በድብቅ ወደ ደቡብ ኮሪያ ይገባሉ። የደቡብ ኮሪያ ፊልሞች፣ የቴሌቪዥን ድራማዎች እና የፖፕ ሙዚቃዎች እንዲሁም ዜናዎችን ይዘዋል። በአካባቢ የሚሰሩ ሰዎች ሰሜን ኮሪያ ይህን መረጃ ጦርነት እያሸነፈች ነው ይላሉ። ኪም የውጭ ሀገራት ይዘት ያለባቸው ቋቶችን ይዘው የሚገኙ ዜጎች ላይ ከባድ እርምጃ እየወሰዱ ነው። ሌላኛው ስጋት ለዚህ ጦርነት የሚውሉ በጀት ጉዳይ ነው። የዚህ ስራ አብዛኛው ገንዘብ የሚገኘው ከአሜሪካ መንግስት ነበር። ነገር ግን አሁን ፕሬዚዳንት ዶናልድ ትራምፕ ሀገራቸው የምትሰጠውን እርዳታ መግታታቸው ሌላ ስጋት ፈጥሯል። ዩኒፊኬሽን ሚዲያ ግሩፕ ዩኤምጂ የተባለው መንግስት ተባለው ና የደቡብ ኮሪያ ተቋም ነው። ዜና እና አዝናኝ ፕሮግራሞችን እየጫነ ወደ ሰሜን ኮሪያ የሚልከው ድርጅቱ ዜናዎችና መዝናኛ ፕሮግራሞችን በጎራ በጎራ ያስቀምጣል። አስኪ የማይባሉ የዩኤስቢዎች ውስጥ የኮሪያ ድራማዎች፣ የፖፕ ሙዚቆች እና የኔትፍሊክስ ተከታታይ ድራማ ይጫናል። በጣም አስኪ በሚባሉ እቋቶች ውስጥ ደግሞ ትምህርታዊ ፕሮግራሞች ማለትም ዲሞክራሲና ሰብዓዊ መብት የሚሰብኩ ይዘቶች ይካተታሉ። እነዚህ ዩኤስቢዎች በአሽከርካሪዎች ወደ ቻይና ድንበር ይላካሉ። ሄዱ ሰዎች ሕይወታቸውን አደጋ ላይ ጥለው ዩኤስቢዎችን ወንዝ ያሻግራሉ። የኮሪያ ድራማ ጉዳት ያለው ባይመስልም የደቡብ ሰው እንዴት በነፃነት እንደሚኖር ያሳያሉ። ግዙፍ ሕንፃዎች ውስጥ የሚኖሩ ሰዎች ፈጣን መኪና ሲያሽከረክሩ እና በትልልቅ የገበያ ማዕከላት ምግብ ሲሸምቱ ይታያሉ። ይህ በሰሜን ኮሪያ የሚታሰብ አይደለም። ኪም የደቡብ ሰው እጅግ ድሃና በጭቆና የሚኖር ነው ብለው ለህዝባቸው ለሚነዙት ፕሮፓጋንዳ ይህ ትልቅ አደጋ ነው። አንዳንድ ሰዎች ድራማዎቹን ሲያዩ እንዳለቀሱ ይነግሩናል። ለመጀመሪያ ጊዜ ህልም እንዳላቸው እንዳወቁም ያስረዱናል፣ ይላሉ የኤምጂ ዳይሬክተር ሊክ ውንግ ባንክ። ምን ያክል ሰዎች የኮሪያ ድራማ እና ዜና እየኮመኮሙ እንደሆነ መረጃው ባይኖረንም በቅርቡ የተሰሙ ምስክርነቶች መረጃዎቹ በሰፊ የተሰራጩ እንደሆነ ያሳያሉ። ሰሜን ኮሪያ ውስጥ ተቃዋሚ ፓርቲ የለም። አገዛዙን በግልጽ የሚቃወም ሰውም የለም። ለተቃውሞ አደባባይ መውጣት የሚታሰብ አይደለም። ዳይሬክተሩ በመረጃዎች መሰራጨት ምክንያት ሰሜን ኮሪያን ትግል ይጀምራሉ የሚል ተስፋ አላቸው። የአራት አመቷ ካንግ ጊሪ ሰሜን ኮሪያና ያደገችው በ23 በታንኳ ወደ ደቡብ ኮሪያ ከማምለጧ በፊት አሳ በማጥመድ ስራ ነበር የምትተዳደረው። ከውጭ የሚገቡ ቴሌቪዥን ፕሮግራሞችን መመልከቷ በከፊልም ቢሆን ሀገሯን ጥላ እንድትወጣ እንዳበረሳተት ትናገራለች። የሆነ ያፈነ ነገር ነበር። ድንገት ጥለሽ ጥፊ የሚል ስሜት ሰማኝ ጀመር። ለመጀመሪያ ጊዜ የኮሪያ ድራማዎችን ያየችው በአስር ዓመቷ ነበር። እነዚህ ድራማዎች በድብቅ ወደ ሰሜን እንደሚገቡ ያወቀችው ከዓመታት በኋላ ነው። ዩኤስቢዎች በፍራፍሬ ሳጥኖች ውስጥ ተደብቆ ነው የሚገቡት። መጀመሪያ የማስበው ህይወት ማለት እንዲህ እንደሆነ ነበር። ሌሎችም ሀገራትም እንዲህ እንደ ሰሜን ኮሪያ የሚኖሩ ይመስለኝ ነበር። ድራማዎቹን መመለከት ስትጀምር ግን ሰሜን ኮሪያ ብቻ እንደሆነች ከባኝ። እሷ ብቻ ሳትሆን ሌሎችም ጓደኞቿ የኮሪያ ድራማ ይመለከታሉ። ድራማዎቹን የያዘ ዩኤስቢ ይዋወሳሉ። ይህ የመረጃ ጦርነት አገዛዙ ላይ የሚያመጣው አደጋ የገባቸው ኪም የራሳቸውን ጦርነት አውጀዋል። በኮቪድ ወረርሽኝ ወቅት ከቻይና ጋር በሚያዋስኑ ድንበር ላይ የኤሌክትሪክ አጥር ገነቡ። የውጭ አገር ዜና እና ድራማ ይዘው የተገኙ ሰዎች ላይ ከባድ ቅጣት እንዲጣል ወሰኑ። እነዚህን ይዘቶች የሚያሰራጩ ሰዎች እስር አልያም ሞት ቅጣት ሊጠብቃቸው ይችላል። በቀድሞው ጊዜ ውስጥ ገበያዎች ውስጥ ሁሉ ይሸጥ ነበር፣ ማንም ሰው መግዛት ይችላል። አሁን ግን ከሚታመን ሰው አሉ ካልሆነ በቀር ማግኘት ከባድ ነው ይላሉ። ኪ ከንግ እንደምትለው ዩኤስቢ ይዘው የተገኙ ወጣቶች በሞት እንደተቀጡ ታውቃለች። ከቅርብ ጊዜ ወዲህ ደግሞ የደቡብ ኮሪያ ቋንቋ ቃላትን መጠቀምና በደቡብ ኮሪያ ዘዬ መናገር ጭምር ወንጀል መሆኑ ተሰምቷል። በየትኛውም ሰዓት ያገዛዙ ጠባቂዎች ስልክ ነጥቀው ውስጥ ምን እንዳለ ማየት ይችላሉ ትላለች። በ2024 ዴይሊ ኢንክ የተባለው የደቡብ ኮሪያ ሚዲያ ከደቡብ ኮሪያ በድብቅ ያስወጣው ስልክ እንደሚያሳየው የደቡብ ኮሪያ አቃላትን ስልኩ መጠቀም እንደማይችል ነው። ማታ ማታ ሰሜን ኮሪያ ይሰሙ የነበሩ የሬዲዮ ፍሪ ኤዥያ እና የአሜሪካ ድምፅ ራዲዮ በትራምፕ ትእዛዝ ምክንያት ተዘግተዋል። የኪም አገዛዝ እየወሰደ ያለው እርምጃ እና ትራምፕ ገንዘብ ለመቆጠብ በሚል ያሳለፉት ውሳኔ ሰሜን ኮሪያ የመረጃ ጦርነቱም የበላይ እንድትሆን እንዳረጋት ብዙዎች ይናገራሉ። አንዳንዶች የገንዘብ እርዳታው ጫና አሜሪካ ላይ መውደቅ የለበትም ይላሉ። ደቡብ ኮሪያ ድጋፍ ማድረግ አለባት የሚል ሀሳብ ቢኖርም የደቡብ ኮሪያ ተቃዋሚ ፓርቲ አባላት ይህ ከሰሜን ጋር ያለንን ግኙነት ለማሻሻል የሚጠቅም አይደለም ይላሉ። ከዓለም ትልልቅ የክርብቶ ከረንሲ ዝርፊያዎች ጀርባ ያለችው ሰሜን ኮሪያ ለሰሜን ኮሪያ መንግስት እንደሚሰሩ የሚታመኑ ክሪፕቶ መንታፊዎች ከዘረፉት 1.5 ቢሊዮን ዶላር የበይነ መረብ ገንዘብ ክሪፕቶ ከረንሲ 300 ሚሊዮን ዶላሩን በጥሬው ማውጣታቸው ተነግሯል። ላዛርስ አላዛር በመባል የሚታወቀው የመንታፊዎች ቡድን በ2024 ባይቤት ከተባለ የበይነ መረብ የገንዘብ ኩባንያ ትልቅ የዲጂታል ገንዘብ ዘርፈዋል። ከዚያ ጊዜ ጀምሮ መንታፊዎቹን እና የዘረፉትን ክሪፕቶ ወደ ገንዘብ ከመቀየራቸው በፊት እግር በእግር ተተከታትሎ ማስቆም የአይጥና ድመት ጨዋታ ሆኖ ሰንብቷል። ባለሙያዎቹ የመንታፊዎቹ ቡድን የዘረፈውን ገንዘብ ወደ ሰሜን ኮሪያ ወታደራዊ መሳሪያ ማምረቻ ተቋም ለማስተላለፍ ቀን ተሌት ሲሰሩ ቆይተዋል ይላሉ የክሪፕቶ መርማሪ የሆኑትና ኤሌፕቲክ የተባለው ድርጅት መስራች ዶክተር ቶም ሮቢንስ። ምንታፊዎቹ የገንዘቡን ዳና ለማጥፋት በሚያደርጉት ስራ ውስጥ እያንዳንዷ ደቂቃ ወሳኝ ነበረች፣ እንዲሁም በዚህ ረገድ እጅግ በጣም የተራቀቁ ናቸው ይላሉ ዶክተር ሮቢንስ። በክሪፕቶ ዘርፍ ውስጥ ከተሳተፉት ወንጀሎች መካከል እንደ ሰሜን ኮሪያ ክሪፕቶን ምርጥ አድርጎ የሚያጥብ በወንጀል የተገኘን የበይነ መረብ ምዝብ ወደ ጥሬ ገንዘብ የሚቀይር የለም ብለዋል። እኔ እንደማስበው ይህንን የሚሰራ ዘመን አፍራሽ መሳሪያና ለአመታት ልምድ ያካበቱ በርካታ ባለሙያዎች ሳይኖራቸው አይቀርም። በተጨማሪም በየቀኑ ለጥቂት ሰዓት ብቻ ረፍት እንደሚወስዱ ከተግባራቸው እንረዳለን። ምናልባትም ክሪፕቶ ወደ ጥሬ ገንዘብ እንዲለወጡ በፈረቃ ይሆናል የሚሰሩት። ኤሌፕቲክ ከባይቢት ጋር በተያያዘ በሰራው ትንታኔ 20 በመቶ የሚሆነ ገንዘብ የገባበት አይታወቅም። ይህም ማለት ገንዘቡ የውሃ ሽታ ሆኗል ማለት ነው። አሜሪካና አጋሮቿ ሰሜን ኮሪያን ከቅርብ ዓመታት ወዲህ የአገዛዙ ወታደራዊ የኒውክሌር ማመረፀብ በገንዘብ ለመደገፍ በደርዘን የሚቆጠሩ መረጃ መጣላፊዎች ፈጽመዋል ሲሉ ይከሷቸዋል። ባለፈው የካቲት 14 ወንጀለኞች ከባይ ቤት አቅራቢም በሚስጥር ገንዘብ ዝውውሩን በመንተፍ ድርጅቱ ወደ ራሱ አካውንት የላከ መስሎት ወደ መንታፊዎች ልኳል። የድርጅቱ ስራ አስፈጻሚ ቤን ዙ ገንዘቡ እንዳልተወሰደ ለደንበኞቹ ማረጋገጫ ሰጥተው ነበር። ዘረፋው ከተፈጸመበት ቀን ጀምሮ መረጃ መንታፊዎቹ ጥሬ ገንዘቡን አውጥተው መጠቀም እንዳይችሉ ክትትል ሲደረግባቸው ቆይቷል። ድርጅቱ ከዘርፈ በኋላ የተዘረፈውን ገንዘብ ብድር ወስዶ መተካቱን የገለጸ ሲሆን በላዛርስ ቡድን ላይም ዘመቻ መክፈቱን አስታውቋል። ምንታፊዎቹ የዘረፉትን በይነ ገንዘብ በሚታወቁ ማስተላለፊያ አገልግሎቶች እንደ ዶላር ባሉ መደበኛ ገንዘቦች ለመቀየር ከሞከሩ ገንዘቡን መያዝ ይቻላል። ባይቤት ላዛርስ አላዛር የተባለው የሰሜን ኮሪያ ክሪፕቶ መንታፊ ቡድን ላጋ ላይ ዳጎስ ያለ ገንዘብ ሸልማለሁ በሚል ባወጣው ማስታወቂያ ላይ የህብረተሰቡ አብረት የተዘረፉትን ገንዘቦች እንዲፈልጉና በተሻለ አቅም እንዲታገሉ እንዲያደርግ ጠይቋል። ሁሉም የክሪፕቶ ግብይቶች በህዝብ ብሎክቼን ላይ ስለሚታዩ ገንዘቡ በላዛርስ አላዛር ቡድን ሲዘዋወር መካተል ይቻላል። ጠላፊዎቹ ኮይኖቹን ወደ መደበኛ ገንዘብ ለመቀየር የዋናውን ክሪፕቶ አገልግሎት ለመጠቀም ከሞከሩና የክሪፕቶ ሳንቲሞቹ ከወንጀል ጋር የተገናኙ ናቸው ተብሎ ከታሰበ ሊታገዱ ይችላሉ። እስካሁን በዚህ መንገድ ሀያ የሚሆኑ ሰዎች 40 ሚሊዮን ዶላር የሚያወጣ የበይነ መረብ ገንዘብ እንዳይተላለፍ በማሳገድ ከ4 ሚሊዮን ዶላር በላይ የሽልማት ገንዘብ ተቀብለዋል። ባለሙያዎቹ ግን ሰሜን ኮሪያ ክሪፕቶ ከረንሲ ገንዘብ በመንተፍና ደብዛውን በማጥፋት ረገድ ያላትን ልምድ ከግምት በማስገባት የቀረውን ገንዘብ ለማስመለስ እምብዛም ተስፋ አይታያቸውም። በበይነ መረብ ሳይበር ደህንነት ላይ የሚሰሩት ዶክተር ዶርች ዶር ሰሜን ኮሪያ በጣም ዝግ የሆነ ስርዓትና የተዘጋ ኢኮኖሚ ያላት በመሆኗም ለጠለፋና ለገንዘብ አጠባ ምቹ የሆነ ኢንዱስትሪ ይፈጥራለች። ነገር ግን የሳይበር ወንጀል የሚያስከትለው አልተ የስም ግዳይ ሰጣትን ብለዋል። ሌላው ችግር ሁሉም የክሪፕቶ ኩባንያዎች ለመረዳት ፈቃደኛ ለመሆናቸው ነው። ባይቤት ክሪፕቶን ወደ ገንዘብ የሚቀይረው ኤክስሲች ወንጀለኞች ገንዘብ እንዳያወጡ አላደረግም በሚል ተከሷል። በዚህ ልውውጥ ከ90 ሚሊዮን ዶላር በላይ በተሳካ ሁኔታ መቀየር ተችሏል። በኢሜል ማንነቱ በይፋ የማይታወቅ የኤክስች ባለቤት ጆን ሮበርቶስ ወንጀሉን አስተባብሏል። ድጅታቸው ከአቢቢድካ ለረጅም ጊዜ የዘለቀ ውዝግብ ውስጥ በመሆኑ መጀመሪያ ላይ ገንዘቡን ማስቆም አለመቻላቸውን አምኗል። አክሎም ቡድኑ በእርግጠኝነት ኮይኖቹ ከጠለፈው የተገኙ መሆናቸውን እርግጠኛ እንዳልነበር ተናግረዋል። አሁን በትብብር እየሰራ መሆኑን ከገለጸ በኋላ ነገር ግን የክሪፕቶ ደንበኞችን የሚለዩ መደበኛ ኩባንያዎች ግለሰቦችንና ማንነታቸውን ይፋ የማያደርጉ ተጠቃሚዎችን ያጭበረበሩ ነው ሲል ተከራክሯል። ሰሜን ኮሪያ ከላዛርስ ቡድን ጀርባ መኖሯን አምና አታውቅም። ነገር ግን በዓለም ላይ ያላትን የመመንተፍ ብቃት ለገንዘብ ጥቅም የምትጠቀም ብቸኛ ሀገር መሆኗ ይገመታል። ከዚህ ቀደም የላዛርስ ቡድን መንታፊዎች ባንኮችን ኢላማ ያደረጉ ቢሆንም ባለፉት አምስት ዓመታት ግን የክሪፕቶ ጉባንያዎች በማጥቃት ረገድ ልዩ ክህሎትን አዳብረዋል። እንዲህ አይነት ማጭበርበርን ለማስቆም ጥቂት መንገዶች ብቻ ያሉ በመሆኑ ኢንዱስትሪ በጥሩ ሁኔታ ደህንነቱን የተጠበቀ አይደለም። ከሰሜን ኮሪያ ጋር የተገናኙ የቅርብ ጊዜ በይነመረብ መንታፊዎች ፖል 19 በአፕቢት ላይ የተወሰደ 41 ሚሊዮን ዶላር ከኩኮይን 275 ሚሊዮን የሚያወጣ ክሪፕቶ ተዘርፎ ኋላ አብዛኛው ገንዘብ ተመልሷል። በ2022 መንታፊዎቹ 600 ሚሊዮን ዶላር ክሪፕቶ የዘረፉበትን የሮኒን ብሪጅ ጥቃት በ2023 በአቶሚክ ዋሌት ላይ በተሰነዘረ ጥቃት ወደ 100 ሚሊዮን ዶላር የሚጠጋ ክሪፕቶ ተሰርቋል። በአውሮፓውያኑ 2020 አሜሪካ ሰሜን ኮሪያንን የላዛርስ ቡድን አባላት ናቸው በሚል ወንጀሉ በሳይበር ወንጀል የሚፈልጉ ግለሰቦች ዝርዝር ውስጥ አካታቸዋለች። ነገር ግን ግለሰቦቹ አገራቸውን ለቅቀው ካልወጡ በስተቀር ሊያዙና ሊጠቁ የሚችሉበት እድል በጣም ጠባብ ነው። ይህ ሁሉ ሲሆን እና ስሙ በከባድ ወንጀል ድርጊት የተበተለጠለ የሚገኘው ከአብዛኛው ዓለም ተነጠለ የምትገኘ የሰሜን ኮሪያ መንግስት በማስተባበል ራሱን ለመከላከል ያለው ነገር የለም። በኪም ቤተሰብ የሚደጎሙ የሰሜን ኮሪያ የሴቶች እግር ኳስ ቡድን አነሳስና አወዳደቅ ለወትሮ ዩናይትድ ስቴትስ ነበረች፣ ምስ የጎል ሙከራ የምታደርገው። አሁን ግን ታሪክ ተቀይሯል። ይህ ከአንድ ቴሌቪዥን ጣቢያ ኮሜንታተር የወጣ ቃል አይደለም፣ ከሄዘር አርያል እንጂ። ሄዘር አርያል በ2017 የሴቶች ዓለም ዋንጫ ለዩናይትድ ስቴትስ ተሰልፋ ግብ አስቆጥራለች። ውጤት አሜሪካ 2 ሰሜን ኮሪያ 2 አሜሪካ ናቸው። ያደረገችውን ግብ ያስቆጠረችው ኦሪያል ናት። ዩናይትድ ስቴትስ እና ሰሜን ኮሪያ የተጫወቱ ነው። ግጥሚያው ሲጠናቀቅ የሰሜን ኮሪያ ተጫዋቾች በገኙት ነጥብ እንደመደሰት በሳቷቸው ኳሶች ሲቆጩ አስተዋለች። ሰሜን ኮሪያ ከዓለማችን እጅግ ተገልላ የምትኖር ሀገር ናት። መሪዋ ኪም ጆንግ ኡን ዜጎቻቸው ውጭውን ዓለም እንዲቃኙ አይፈልጉም። ሰሜን ኮሪያን ከተቀረው ዓለም ጋር ሲነጻጸሩ የኑሮ ደረጃቸው ዝቅ ያለ ነው። ነገር ግን በዓለማችን አሉ ከሚባሉ ጠንካራ የሴት ብሔራዊ ቡድኖች መካከል ከመሆን ያገዳቸው ነገር የለም። በሁለት ሰባት የሴቶች ዓለም ዋንጫ ሰሜን ኮሪያ ከዩናይትድ ስቴትስ ተገናኙ። በወቅቱ ሰሜን ኮሪያ በሴቶች ብሔራዊ ቡድን ከዓለም አምስተኛ ደረጃ ነበረች። በአስር ዓመታት ውስጥ ሶስት ጊዜ የእስያ ዋንጫን አንስታለች። የሰሜን ኮሪያ የሴቶች ብሔራዊ ቡድን በርካታ ወጣት ተጫዋቾችን ታመርታለች። በ2016 ከዓመት በታች የሴቶች ዓለም ዋንጫን አንስታለች። ስፔን፣ አሜሪካና ፈረንስ በምርታት ነው ይህን ድል ያቀ ተቀዳጀችው። በተመሳሳይ ዓመት ከ17 ዓመት በታች የሴቶች ዓለም ዋንጫ አሸናፊዋ ሰሜን ኮሪያ ነበረች። ጨዋታው በጣም ከባድ ነበር ስትል ታስታውሳለች። አራያሊ ከእግራቸው ከሰሜን ኮሪያ ኳስ መንጠቅ የማይታሰብ ነው፣ በጣም ፈጣን ነበሩ። ለዩናይትድ ስቴትስ ሰሜን ኮሪያን መቅጠም እጅግ ከባድ ነው። ምክንያቱ ወዲህ ነው። ቡድኖቹ የተቀናቃኞችን አጨዋወት በፊልም ይመለከታሉ። የሰሜን ኮሪያን ቪዲዮ ግን ማግኘት እጅግ ከባድ ነበር። ሰሜን ኮሪያ አበረታች መድኃኒት ትጠቀማለች በሚል አራት ዓመታት ከዓለም አቀፍ የእግር ኳስ መድረክ ርቃለች። ሲመለሱ እንዴት የሆኑ የሆነ የሚለው ብዙዎች ጥያቄ ነው። አሜሪካ የሰሜን ኮሪያን ብሔራዊ ቡድን አጨዋወቷን የሚያሳይ ቪዲዮ ማግኘት ተስኗት ይሆናል። ብርጅት ዌች ግን ያህል አልተሳናትም። አውስትራሊያዊቷ የቪዲዮ ባለሙያ ለአምስት ዓመታት ቡድኗን እየተከታተለች ስትቀርጽ ቆይታለች። ፖሊስ ዘጥን ለተለቀቀው ዘጋቢ ፊልም እንዲሆን ነው የተዘዋወሮች ስትቀርጽ የነበረው። እሷ እንደምትለው የሀገሪቱ የሴቶቹ እግር ኳስ ለዚህ የበቃው በመሪዋ ምክንያት ነው። ተጫዋቾቹ በተደጋጋሚ ይነግሩናል የተከበሩ መሪያችን ኪም ጆንግ ኢል የኪም ጆንግ አባት በግላቸው ሴቶች እግር ኳስን ይደግፉ ነበር። ለሁሉም ነገር የምስጋና የሚያቀርቡት ለመሪያቸው ነው። ያለሳቸው መሪነት ድጋፍና ምልከታ የሚሆን ነገር የለም። በአውሮፓውያኑ በ1986 ሜክሲኮ በተካሄደው የዓለም አቀፍ እግር ኳስ አስተዳዳሪ ፊፋ ስብሰባ ላይ ኖራዊቷ ኤሌን ዊል ተነስታ በቁጣና በብሰጭ የተሳጀመ ንግግር አደረገች። ንግግሩ እግር ኳስ ተረስቷል፣ እኛም የዓለም ዋንጫ ውድድር ያስፈልገናል ብላ ተናገረች። ፊፋ ደነገጠ፣ ባለችው ተስማማ። ስብሰባው ላይ የተገኙት የሰሜን ኮሪያ ተወካዮች ወደ ሀገራቸው ሲመለሱ አንድ እቅድ ነድፎ ነው። ንድፈ ሀሳብ ቀላል ነው። በእያንዳንዱ ትምህርት ቤት ውስጥ የእግር ኳስ ሜዳ ይገንባ፣ መልማዮቹ በየክፍለ ሀገሩ እየሄዱ ይመለምሉ፣ ቀጥሎ አንድ ማዕከላዊ ማሰልጠኛ ተከፍቶ ጥሩ ብቃት ያላቸው ወጥተው የሚሰለጥኑበት ይሆናል የሚል ነው። የሰሜን ኮሪያውን እግር ኳስ ተጫዋቾች ሽልማቱን ገንዘብ አሊያም ወደ ውጭ ሀገር ሂዶ መጫወት አይደለም ወደ ዋና ከተማ መዘዋወር እንጂ። ህይወት በሰሜን ኮሪያ ቀላል የሚባል አይደለም። በተለይ በገጠራማ ክፍል የምግብ እጥረት አለም፣ የጤና አገልግሎትን በቂ አይደለም። በ223 የወጣ የተባበሩት መንግሥታት ዘገባ እንደሚጠቅመው ዜጎቹ የተለያዩ ወንጀሎች ፈጽመው የሚታሰሩበት ማጎሪያዎች፣ ወሲባዊ ጥቃት ይፈጸምባቸዋል፣ ከባድ የጉልበት ሥራ ይጠብቃቸዋል። ከዚህ ህይወት አምልጠው አገር ጥለው የሸሹ ጎረቹ ሴቶች ያለፍላጎታቸው ጽንስ እንደሚያስወርዱ ይናገራሉ። በዋና ከተማዋ ፒዮንግያንግ ግን ህይወት በተነጻጻሪ የተሻለ ነው። የኑሮ ደረጃዋ ከተቀረው የሀገሪቱ ክፍል ይሻላል። የስራ ዕድልም አለ። ቁመታቸው ረዣጅም ህንፃዎች፣ 150 ሺህ ተመልካቾች የሚያስተናግድ ስታዲየም፣ የቦሊንግ መጫወቻ፣ ሱፐርማርኬት፣ የእንስሳት መጠበቂያ መካነ እንስሳ እና ሌሎች ሌሎችም አሉ። ከሌሎች የሀገሪቱ ክፍሎች ጋር ሲነጻጸር ፒዮንግያንግ ውስጥ መኖር ማለት መታደል ማለት ነው ትላለች ብሪጅት። ተጫዋቾቹ እንደ ስጦታ ከመሪያቸው ቤት ተሰጣቸው። ቤተሰቦቻችን ወደ ፒዮንግያንግ መምጣት ይችላሉ። ለአንዲት ተጫዋች ለብሔራዊ ቡድን መመረጥ ማለት ለእሷ ብቻ ሳይሆን የቤተሰቦቿን ህይወት የተቀየረ ማለት ነው። በአውሮፓውያኑ 2000ዎቹ የእንግሊዝ ብሔራዊ ሴቶች ቡድንን ለመመልከት የሚመጡ ሰዎች ቁጥር ከ10 ሺህ አይልቅም። በወቅቱ የሴቶች ብሔራዊ ቡድን ሲጫወት ለማየት ወደ ኪም ኢል ሱንግ ስታዲየም የሚመጡ ሰሜን ኮሪያ ቁጥር ግን እስከ 50 ሺህ ይደርሳል። ተጫዋቾቹ ከዋክብት ናቸው ትላለች ብርጅት። ደጋፊዎቹ ያውቋቸዋል፣ ፊርማ ይጠይቋቸዋል። ለብሔራዊ ቡድን መመረጥ ማለት ከሰሜን ኮሪያ መውጣት ማለት ነው። ሰሜን ኮሪያን ያለመንግስት ፈቃድ ከሀገር ቤት መውጣት አይፈቀድላቸውም። አሜሪካውያን በጣም ረዥም ናቸው፣ ምክንያቱም ከእኛ የተሻለ ይመገባሉ። እኛ የሌሉን ብዙ ነገሮች አላቸው። ነገር ግን እኛ አስተሳሰባችን ጠንካራ ነው ይሏት እንደነበር ታስታውሳለች ብርጅት። በ2007 የሴቶች ዓለም ዋንጫ ሰሜን ኮሪያ በምድቧ ስዊድን እና ነጀራን ጥላለፈች። ነገር ግን በሩብ ፍጻሜ በዋንጫ አሸናፊ ጀርመን ተረታ ወደቀች። በ2011 ሰሜን ኮሪያ ብሔራዊ ቡድን ስም በክፉ ይነሳ ጀመር። ምርመራ ከተደረገላቸው ተጫዋቾች መካከል አምስቱ ከዚህ በፊት ታይቶ የማይታወቅ አበረታች መድኃኒት ተገኘባቸው። የሰሜን ኮሪያ እግር ኳስ ፌዴሬሽን ይህ ሊሆን የቻለው ተጫዋቾቹ ባህላዊ መድኃኒት ስለሚወስዱ ነው እንጂ አበረታች መድኃኒት ተጠቅሞ አይደለም ሲል አስተባበለ። ጥርጣሪጥርጣሬ የገባው ፊፋ ከ2015 ዓለም ዋንጫ አገዳቸው በ2019 ደግሞ ሰሜን ኮሪያ ዓለም ዋንጫ ውድድር መድረስ ተሳናት በ2023 ሰሜን ኮሪያ ጥላው በነበረው ጥቢ ከኮቪድ መመሪያ ምክንያት ብሔራዊ ቡድን መንቀሳቀስ ስላልቻለ በውድድሩ ሳይሳተፍ ቀረም የሰሜን ኮሪያ ሴቶች ብሔራዊ ቡድን ወደ እግር ኳስ የተመለሰችው ባለፈው ዓመት ነበር በእስያ ጨዋቶች ላይ ተሳትፋ ሁለተኛ በመውጣት የብር ሜዳን ለማግኘት ይችላለች የሰሜን ኮሪያ ሴቶች ብሔራዊ ቡድን ወደፊት ምን ሊያሳካ እንደሚችል ማንም ግምቱን ማስቀመጥ አይችልም። የሰሜን ኮሪያ ዲፕሎማቶች ለምን አገዛዙን ይከዳሉ? ከጥቂት ወራት በፊት በደቡብ በኩባ የሚገኙ የሰሜን ኮሪያ ኤምባሲ ከፍተኛ ዲፕሎማት ወደ ደቡብ ኮሪያ በመኮብለል አገዛዙን መክራታቸውን የደቡብ ኮሪያ ስለላ ድርጅት በቅርቡ ለቢቢሲ አረጋግጧል። ሰሜን ኮሪያን የከዱት ዜጎች ጉዳይ ይፋ ለመሆን በርካታ ወራትን ይፈጃል። ለዚህም ዋነኛ ምክንያቱ ሰሜን ኮሪያ ከርተው ወደ ደቡብ ኮሪያ ከቆኑ በኋላ ከማህበረሰቡ ጋር በመደበኝነት ከመወዳዳቹ በፊት ስልጠናዎቹን መውሰድ ስላለባቸው ነው። በቅርቡ በኩባኤ ከሚገኝ የሰሜን ኮሪያ ኤምባሲ የከዱት ከፍተኛ ዲፕሎማት የፖለቲካ ጉዳዮች ኃላፊ እንደነበሩ የደቡብ ኮሪያ መገናኛ ብዙሃን ዘግበዋል። የደቡብ ኮሪያ ብሔራዊ መረጃ አገልግሎት ኤንአይኤስ ይህንን አስመልክቶ ለቢቢሲ ማድረጋች አልሰጠም። ዲፕሎማቲ 52 ዓመቱ ሪጊዮ እንደሆነ የደቡብ ኮሪያ ቾሱን ኢልቦ የተሰኘው ጋዜጣ ቃለ መጠየቅ አድርጌላቸዋለሁ በማለት አስነብበዋል። ኮብልሎ የመጡ የሰሜን ኮሪያ ዜጎች ወደ ማህበረሰቡ የሚያዋደው የደቡብ ኮሪያ የውህደት ሚኒስቴር እንደገለጸው ዲፕሎማቶችን፣ ዲያስፖሮችን እና ተማሪዎችን ጨምሮ ወደ አንድ ስር የሚጠጉ ታዋቂ ሰሜን ኮሪያ ባለፈው ዓመት ከርተዋል። ይህም ከአውሮፓውያኑ 2017 ጀምሮ ከፍተኛ ቁጥር እንደሆነ ተገልጿል። የሰሜን ኮሪያ ዲፕሎማቶች በተለምዶ ያገዛዙ ሊቃን ተደርገው ስለሚወሰዱ የእነሱ መክዳት በስርዓት ውስጥ ያለ የዲፕሎማሲ ተልእኮዎችን እና ዘላቂነት በተመለከተ ጥያቄዎች ያስነሳ ጉዳይ ሆኗል። ዲፕሎማቶቹ እየከዱ አስቸገሯት ሰሜን ኮሪያ በተለያዩ ሀገራት ያሉ በርካታ የዲፕሎማት ተልእኮዎችን ለመዝጋት ተገድዳለች። ሰሜን ኮሪያ ቆንጽላ ጽህፈት ቤትና ኤምባሲዎችን ጨምሮ ከሁለት ዓመታት በፊት በተለያዩ ሀገራት 53 የዲፕሎማሲ ተልኮ ጽህፈት ቤቶች የነበሯት ቢሆንም በዘንድሮ ዓመት የካቲት ወር ወደ 44 ወርዷል። በቅርቡ በኔፓል በስፔን በአንጎላ በኡጋንዳ በሆንግ ኮንግ እና በሊቢያ ያሏትን የቆንጽላ ጽፈት ቤቶች ኤምባሲዎች ዘግታለች። እነዚህ ኤምባሲዎች የተዘጉት በሰሜን ኮሪያ ላይ በተጣለው ዓለም አቀፍ ማዕቀብ ምክንያት እንደሆነ የደቡብ ኮሪያ ውህደት ሚኒስቴር ገልጿል። ተንታኞች በበኩላቸው አገሪቱ ይህንን እርምጃ የምትወስደው እያካሄደች ባላቸው አንዳንድ ነገሮችን መልስ የማወቅ ጥረት እንደሆነ ይገልጻል። በቅርቡ የተዘጉት የዲፕሎማሲ ተልእኮች የተቋቋሙት በአውሮፓውያኑ 1960ዎቹና 1970ዎቹ ይህም የሰሜን ኮሪያ እና ደቡብ ኮሪያ በተባበሩት መንግስታት ድርጅት ድምፅ ለማግኘት ሲወዳደሩ ነው። አሁን ግን ያለው እውነት ያ አይደለም። ሰሜን ኮሪያ ዲፕሎማሲያዊ ግኝቷን ማጠናከር የምትፈልገው ጸረ አሜሪካ አቋም ካላቸው ሀገር ጋር ነው ይህም የተባበሩት መንግስታትን ማዕቀብ በማምለጥ እንዲሁም የውጭ ምንዛሪ ማግኘት እንዲያስችላቸው ነው ይላሉ። በተለያዩ ሀገራት የሚገኙ የሰሜን ኮሪያ ዲፕሎማቶች ግማሹን የስራ ማስኬጃ በግል መሸፈን ያለባቸው ሲሆን፣ ነገር ግን የተባበሩት መንግስታት የጣለው ማዕቀብ የውጭ ምንዛሬ ለማግኘት ፈታኝ እንዳደረገው ነው። በዚህ እና በተጨማሪ ከሰሜን ኮሪያ አገዛዝ ከሚደርስባቸው ጫና እየከዱ ነው። ዲፕሎማቶች እያጋጠማቸው ያሉ የምጣኔ ሀብት ፈተናዎች በተመለከተው ወደ ደቡብ ኮሪያ ከርተው የገቡ ሰዎች የሰጡን ምስክርነት ያስረዳል። በቅርቡ በኩባ ከሚገኝ ሰሜን ኮሪያ ኤምባሲ የከዱት ሪጌው ከደቡብ ኮሪያ ቾሱን ጋዜጣ አድርገው በነበረው ቆይታ የሰሜን ኮሪያን የውጭ ጉዳይ ሚኒስተር ሰራተኞች ክራቫት ያሰሩ ለማኞች ሲሉ ውስጥ ጠርተዋቸዋል። ይህ አነጋገራቸው በከፍተኛ ማህበራዊ ደረጃ ላይ እንዳሉ የሚቆጥሩት ዲፕሎማቶች ምን ያህል አነስተኛ ክፍያ እንደሚከፍላቸው ያሳይ ነው። በእነዚህ የፋይናንስ ችግሮች የተፈተኑ ያሉት የሰሜን ኮሪያ ዲፕሎማቶች ኃላፊነታቸው የከበደ ነው። ሁለቱ ኮሪያዎችን ለማዋድ የነበረው እቅድ በመሰረስ ተቋማትን ያፈረሱት የሰሜን ኮሪያው መሪ ኪም ጆንግ ኡን የሁለቱ ኮሪያ ፖሊሲዎችን ጠበቅ አድርገው ዲፕሎማቶቻቸው እንዲከታተሉ የምርምር እና የዲስፕሊን እርምጃዎች እንደሚወስዱ በደቡብ ኮሪያ ብሔራዊ መረጃ አገልግሎት የሰሜን ኮሪያ ተንታኝ የነበሩት ኮዋክ ጂል ሰፕ ይናገራሉ። ዲፕሎማቶች ስጋት ያደረባቸው ሲሆን የቤተሰቦቻቸው ወደፊት ጣ የበለጠ የሚያሳስባቸው ሁኔታ ላይ ናቸው ይላሉ። ከ65 ዓመታት በኋላ ከጥቂት ወራት በፊት በኩባ ና በደቡብ ኮሪያ መካከል የተጀመሩ የዲፕሎማሲያዊ ግንኙነት በኩባ በሚገኝ የሰሜን ኮሪያ ዲፕሎማቶች ላይ ጫና ሳያሳድድ አልቀረም። ለረጅም ዓመታት ኩባ ከጥንት አጋሮቿ አንዷ ከሆነችው ሰሜን ኮሪያ ጎን መሆኗን ስትገልጽ ቆይታለች። በአውሮፓውያኑ 2016 አገዛዝ ነው የከዱት። በዩናይትድ ኪንግደም የሰሜን ኮሪያ ምክትል አምባሳደር ሳዊ ጆንግሁን በቅርቡ ከከዱት ሪጆ ጋር የቅርብ ባልደረባ እንደነበር በፌስቡክ ገልጽ ገልጸዋል የሪ የመጨረሻ ዋነኛ ተልዕኮ የነበረው ኩባና ደቡብ ኮሪያ ዲፕሎማሲ ግንኙነት እንዳይፈጥሩ መከላከል ነበር። የአገዛዙን ትዕዛዛት ለማስፈጸም ቢሞክርም ኩባ ለደቡብ ኮሪያ ላዝንባሌ እያደገ በመምጣቱ የመሳካት ዕድል አልነበረውም ይላሉ ከጥቂት ዓመታት በፊት በ2019 በአጭሩ በተቀጨው የአሜሪካ የሰሜን ኮሪያ መሪዎች ስብሰባ ላይ በተሳተፉት ዲፕሎማቶች ለመገደል እና ከሀገር መባረር ጨምሮ የከፋ ቅጣቶች ተፈጽሞባቸዋል ተብሏል። የሰሜን ኮሪያ ዲፕሎማቶች ከአውሮፓውያኑ 1990 ጀምሮ አገዛዙን የሚከዱ ሲሆን ሪፖርት የሚያደርጉትን ጨምሮ ትክክለኛው ቁጥር ከፍ ሊል ይችላል። ተንታኙ ከዋክ እንደሚሉት አገዛዙን ከከዱት ተቋዳምቶች መካከል በኮንግ የሰሜን ኮሪያ ኤምባሲ የመጀመሪያው ጸሐፊ የነበሩት እና በአውሮፓውያኑ 19 ጥናት ወደ ደቡብ ኮሪያ የሸሹት ቲኦንኩን በቀጣዮቹ ዲፕሎማቶች ላይ ከፍተኛ ተጽዕኖ እንዳሳደሩ ይጠቁማሉ። የሰሜን ኮሪያ ዲፕሎማት የሆኑት የከዱትን ታይአይ ማየት ይችላል። ቴ አገዛዙን ከርተው በደቡብ ኮሪያ ውስጥ ንቁ ተሳታፊ በሆን ተመራጭ የምክር ቤት አባል እና የገዢው ፓርቲ ጠቅላይ ምክር ቤት አባል መሆን እንደሚቻል አሳይተዋል ላሉ በተለያዩ ውጭ ሀገራት ተሰማርቶ ለሚገኙ የሰሜን ኮሪያ ዲፕሎማቶች አገዛዙን መክዳት ከተራ ዜጎች ጋር ሲወዳደር ቀለል ያለ ይሆናል። ነገር ግን እነሱም ቢሆን በሰሜን ኮሪያ ያሉ ቤተሰቦቻቸውን ደህንነት ማረጋገጥ አለመቻላቸው ፈተና ይሆንባቸዋል። የዛሬ ሚዲዮ ዚ አብራችን ስለቆያቸሁ አመሰግናለሁ። ቪዲዮን ኮዶዱስ ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፈሩልኝ። በቀጣይ እንዲሚያስገርም እና የሚያስደንቅ ቪዲዮ ስለቀመልክት እንደርሳችሁ ሰብስክራብ አርጋችሁ ደል ምንክፋን